የነ መዋዘ ሀቢብ ያለ ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ለሲሙ ቢላህ ነው የምንላችሁ። አይብ አለ አይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው እያሰለምነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ ይችላል። ቀሰመን ቢላሂ አልዓዚም ነው የምላችሁ ወላሂ ወተአላሂ ከፊትኛው ቃል ተጽዕኖ አይፈጥርብህም። የምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የእስላም ልጅ ነኽዋ ቶብህን አውልቃ ሆን የመጣሁ ለዘማሪ ይሰበሰብ የለ እንዴ? ለዘፋኝ ይሰበሰብ የለ እንዴ? ንብረት ለነደደበት ሰው ይሰበሰብ የለ ገንዘብ እያለው አቅማጥሩ፣ ትላንትና ደህና የነበረ ሰው ዛሬ ሲወርድ ይሰበሰብለት የለ መቋቋሚያ ስጡት፣ ልመና ስጡት፣ እንደዚህ ምናምን ለሌሎች ኡስታዞች እንደዚህ የተደረገ መኪና፣ ቤት እየተገዛ ሌሎች ኡስታዞች እስኪ ከሽርክ ከቢዳ እንደሚያስጠነቅቁት አሰላሙ አሌይኩም ወረህማቱላ ወበረካቱ። ወድ ቤተሰቦች እንደምናላችሁ ሁላችሁም በያላችሁ በትሰላማችሁ በዝዝቲ በሌ። በዛሬው ፕሮግራም ይዤላችሁ የቀረብኩት መግቢያ ላይ እንደሰማችሁት እጅግ በጣም አስጠሊታ ነውር የሆነ ነገር አዝማሪዎቻችን እየፈጠሩ ነው ያሉት። በኡስታዞቹም ላይ እንደፈለጉ ትችት እየሰጡ ነው ያሉት። እጅግ በጣም አሳፋሪ ነውር ነገር ነው። ለማንኛውም ሁሉንም ነገር አቀርብላችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱት። በቀጥታ ወደ መጀመሪያው ቪዲዮ ሊ ያ ነው። ለዱኒያ ትርፍ ተብሎ መኳተር ጥፋት ነው። ነሺዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ አደለ ቁርአን ከመውቃትና ኢልሙን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ላይበቱ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን፣ ህብረ ዜማ የሌለው ሲሆን፣ ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን፣ የዳዋ ዘዴ መሆን የሌለበት ሲሆን፣ የስራ ዘርፍ መሆን የሌለበት ሲሆን እና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሰላ ሰለም በመጨረሻ ዘመን ላይ ይመጣሉ ብሎ ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሀላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸው እና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ ራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያ የምታየው የእነ መዋዛ መዋዛ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸውም። ልክ ናይት ክለብ ነው በቃ የሚመስለው። መድረክ ተሰጥቶት ሁለት ካፕል ካፕል እየተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። ሙአዝ ማለት አንድ ያለ ባህሪያ ነው አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱ ልክ አይደለም ማለት አለባቸው። ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ኢስራኤል ምዕራፍ 17 ቁጥር 64 ላይም እርሱ የቻልከውን ሰው በድምፅ አታል ብሎ ነው ያለው። ሰይጣን ለቷል ከእርሱ የቻለ ተፍሲሩ ኢብኑ ከሲር ይሄንን አያ ሲፈሰረው ከነርሱ የቻልከውን ሰው በድምፅ አታል የተባለው እርሱ ዘፈን ነው አለ ሙጃሂድም ምንድን ነው ያለው ድምፅ የተባለው መደበሪያ ዘፈን ላግጣና ስላቅ ነው ብሎ ያስቀመጠው። ስለዚህ ረሱ ላ ሰለም በሐዲስ ላይ ምን ብሏል? ከውመቴ ውስጥ ጥቂት ሰዎች ለራሳቸው ዝሙትን፣ ሐር ልብስን፣ አስካሪ መጠጥንና የሙዚቃ መሳሪያን ሀላል የሚያደርጉ ይሆናሉ ብሏል። ወደፊት የሚመጡ ብሏል። አንደኛ የሙዚቃ መሳሪያ ያለው፣ ሁለተኛ ዜማው ከዘፈን እየተወሰደ ከጴንጤ መዝሙር እየተወሰደን የሚሰራው ከዛ ደግሞ ሽርክያት የሆኑ ነገሮች ወይም ደግሞ የሚተላለፉ መልእክቶች አሉ። የሚተላለፉ መልእክቶች አደጋ አደገኛ አደገኛ። ደረሱ ሰለላ ሰለም የአላህ ባሪያና የአላህ መልእክተኛ ናቸው። እንወዳቸዋለን፣ እናከብራቸዋለን። ድንበር አልፈን ግን ድረሱልኝ እሳቸው አይባሉ በጣም ድንበር ያለፉ ነገሮች ይተላለፋሉ። እና ልጁ በጣም በብዙ ነገር የተተበተበ ነው። አላህ ያንሳለት፣ አላህ ያውጣው። ለማንም መጥፎ ነገር አንመኝም። አላህ ይጠብቀው። በአጭር ጊዜ ውስጥ ግን ተስተካክሎ ወደ አላህ በነሳ እስካልተመለሰ ድረስ ኃይለኛ ቅጣት ነው የሚያገኘው። ልጁ ፈሳድ ነው እያሰራጨ ያለው ሙፍሲድ ነው፣ ሙፍሲድ ነው ልጁ እራሱ። ፈሳድ አስፋፊ ነው፣ የፈሳድ ባለቤት ነው። በዛ ላይ ወንድና ሴት እየቀላቀለ ካፕል ካፕል እያደረገ የሚያስቀምጠው ነገር ነገ ጠዋት የቅያማ ቀን አላህ ይጠየቃል። ምን አይነት እንጀራ ነው የሚበላው? ይሄ እንጀራው ይሄ ሁላ ህዝብ ኖ እያለው እስልምናን እያስጠቃብህን ነው እያለቀሰበት ሰው ተው እየተባለ እየተነገረው፣ ምን አይነት እንጀራ ነው የልጅ የሚበላው? ምን አይነት ኑሮ ነው የሚኖረው? ምን አይነት ኑሮ ነው ከህዝብ ከዚህ ከህዝብ ሙዚቃ ሞዝቆ አዝማሪ ሆኖ አዝማሪ ሆኖ መሸታ ቤት ናይት ክለብ ከፍቶ ምን አይነት እንጀራ ነው ከዚህ በኋላ የሚኖረው ማለት ነው። ሰርቶ አይበላም እንዴ ሌላ ቦታ ላይ ሰርቶ አይበላም ወይ? እና ይሄ ፐርሰናል ላይ አይደለም፣ ግን ችግር ያለበት ልጅ ነው። አደካማ ጎን የሚለውን ነገር ሀቅ ሀቅ ነው። እንደሰማችሁት ነው። ወሂድም ያስተላልፈው፣ ሌላም ሰው ያስተላልፈው፣ ማንም ያስተላልፈው ሀቅ ሀቅ እስከሆነ ድረስ እንይዘዋለን። ነገር ግን ይህ መልእክት ከተላለፈ በኋላ ይሄ አዝማሪ የሆነ ሰውዬ ይሄ የሰጠው መልስ እጅግ አሳፋሪ የሆነ መልስ፣ ደግሞ እንመልከተው። በጣም ሀያ ውልቅ አድርጎ የጣለ የወንድ ልጅ ሀያ የሌለው ሰው ነው። ያች ልጅ እንደተናገረችው እሱ እንከታተል ከኡመቴዎች ውስጥ ዝሙትን ስርቆትን ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉት ጌት ይመጣሉ፣ ይሉና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከቱናል። አሁን ደዐይነን ምናምን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው ብላችሁ ሐርፍ አላ ዙባን ወታላ ይላል አንዳለን እንደው ተናጋሪ አታርኩም። ብዙ አይብ አለ ሐቂቃ ወላሂ፣ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን፣ ቀሰማን እቅሲሙ ቢላህ ነው የምንላችሁ። አይብ አለ አይብ ቪዲዮ ብንለቅባችሁ፣ ህዝቡ እናንተ እያስተማርነው ነው እያሰለምነው ምናን ብላችሁ የምታስቡት የሚያፈርባችሁ የሚዋረደባችሁ ቪዲዮ ወላሂ ይጀላል። ቀሰማን ቢላሂል አዚም ነው የምንላችሁ ወላሂ ወተአላሂ ተቀደቡ ተቀደቡ ደግሞ አታለስልሱ። እኛ ማንን መጉዳት አንፈልግም፣ እንዲመለስ ነው የምንፈልገው። ቱብ ኢላላህ ራስህ ወደ አላህ ተመለስ። ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይን ያለው። እኛ ሰላት ዐለ ነቢ ነው የምንለው። ነቢዩ ዓለይሂ ሰላት ወሰላም ነው የምንጠራው። ነዓም፣ ቤይነል ዑለማ ኺላፍ አለ ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልልቅ ዑለማዎች አሉ። የራሱን የቻለ ይኺላፍ። ያንተን አቂዳ ስላልተከተልኩና ሀሳቤን እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቀ። መጀመሪያ ተረጋጋ፣ ተረጋጋ። ወላሂ ወላሂ ብዬ ልንገራችሁ፣ እንደዚህ አይነት አሳፋሪ ንግግር። ኒንጃ በጣም ከባድ የሆነ ነገር ነው። ሰምቼም አላውቅም። አይባልም በጣም አይባልም። ያሰለማችኋቸው ምናምን ምናምን እንደዚህ አይነት ነገር እንዴት ነው? ወደ እስልምና ሲመጡ ሌሎች እምነቶችን በዚህ አይነት ልክ ነው እንዴ የምንቀበላቸው? በዚህ አይነት አማርኛ ነው? ነውራድን እንዴ አያስፈልገንም እንዴ? እኔ ወላሂ እንደዚህ ምሎ እንደዚህ ተገዝቶ ነውራችሁን አወጣ አወጣዋለሁ። እነዚህ ሰዎች ትናንት ተናንት የሰለሙ ሰዎች ናቸው። ሰዎችን እያሰለሙ ያሉ ሰዎች ናቸው። በምንም ሀል የሆኑ ጥፋት ሊኖርባቸው ይችላል። በዚህ ልክ ማህበራዊ ሚዲያ ላይ እንደዚህ የራሱን ጥፋት ለመሸፈን መምጣት እጅግ በጣም ነውር ነው። እና አንዲት ልጅ የተናገረችው ንግግር አለ ባለፈው፣ እሱን እስኪ እንከታተሉ። ሀቂቀተን እኔ አንተን ልናገር አልመጣሁም፣ ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ፣ ጠንካራና ጎበስ ስለሆንክ ግን አይደለም የአህቲራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ፣ የትኛው ቃል ተጽዕኖ አይፈጥርብህም። ምታገኘው ሳቢ እንጂ ምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆን የመጣኸው የቲም በበዛበት ሀገር ላይ የአላህ ሱብሓነሁ ወተዓላ ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን የመጣኸው አንድ ወንድማችንም ሙዓዝ ሀቢብ ወደ ሚዲያው መጥቶ አንድ ተቋም መገንባት ፈለገ። ያ ተቋም ደግሞ ለኡመተ መሐመድ ሰለላሁ ዓለይሂ ወሰለም ለሙስሊሙ ማህበረሰብ የሚጠቅም ነገር ነው። ያ ደግሞ ምንድነው? ቁርአን የሚቀረጽበት የነቢዩ ሰለላሁ ዓለይሂ ወሰለም መዳሒዎች የሚቀረጹበት ነሺዳዎች የሚቀረጹበት ነው። ያም ደግሞ የሚተላለፈትበት ምንድን ነው? ዳዕዋ ነው የሚደረግበት ማለት ነው። ዳዕዋ የሚያረግም ሰው በዛ ይቀረጻል። ድምፁ የትኛውም ቦታ ላይ ስቱዲዮ ላይ እንደምንቀረጸው ማለት ነው። ማንኛውም ሰውም ስቱዲዮ ላይ ተቀርጾ እንደሚለቃው ወይም ደግሞ ሌላ ቦታ ላይ ሄዶ የሚቀርጸውን እሱ ጋር እንዲቀርጽ ነው። እኛ ከዚህ በፊት ለስንት ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን ወይ? ግቢ ውስጥ ለሚቆም 10 ሚሊዮን ብር 15 ሚሊዮን ብር ወጥቶ ለሚገዛ መኪና ተቃውመን እናውቃለን ወይ? ለምን ብለን ስናውቃለን ወይ? ስንት ወንድም ተለምኖለት አይደለም ወይ እየተቋቋመ ያለው? ማናውቀው አለ? የትኛው ኢማም ነው የትኛው ዓሊም ነው የትኛው ዳዒ ነው በራሱ ገንዘብ ተቋቁሞ ያለው የትኛው ዳዒ ነው? እስቲ ማን ነው እስቲ። አላህን አንፈራም እንዴ? ይህ ልጅ ራሴን ልቻል ሌሎችንም ደግሞ ልርዳ ባለበት ይህ ሁሉ ውርጅብ የሚወርድበት ምንድነው? ጥፋቱ ማን ነው? ሳይረዳ የተቋቋመው የትኛው ዳዒ ነው? ሳይረዳ የተቋቋመው የትኛው ዓሊም ነው? ሳይረዳ የተቋቋመው የትኛው ተቋም ነው? የትኛው መስጂድ ነው? የትኛው መድረሳ ነው? ሳይረዳ የተቋቋመው ያ አባይ ምንድነው? እንደዚህ አይነት ጥላቻ ምንድን ነው እንደዚህ አይነት ህዝድ? አላህን አንፈራም። ነገ እያንዳንዳችን ለልመና እንጋለጣለን። ዛሬ ለዚህ ልጅ ይሄ ልጅ ልመና ስለወጣ የተቃወምን ሁላ ወላሂ ሱም ላህ ጀዛችን እናገኘዋለን። ነገ ወይ ልጆቻችን ይዘን፣ ወይ ሚስታችን ይዘን፣ ወይ በአፊያችን ወይም ደግሞ በተቸግረን ልመና እንወጣታለን። ማይቀር ጉዳይ ነው። ይሄ ልጅ ሰርቼ ልብላ እኮ ነው ያለው። ከአንድ ሰው ሁለት መቶ ብር አዋጡልኝ ማለት ይሄን ተቋም ልገንባ ና ተውት ተውት፣ ሌላው ሌላው መርዳት ተውት፣ ራሱን መቻሉ የነብዩ ሰለላሁ ዐለይሂ ወሰለም ሙሂብ የሆነ ሰው ዛኪር የሆነ ሰው ራሱን ቢችል ምንድነው ያለበት? ለዘማሪ ይሰበሰብ ይለ እንዴ? ለዘፋኝ ይሰበሰብ ይለ እንዴ? አኸይ ንብረት ለደደበት ሰው ይሰበሰብ ይለ እንዴ? ገንዘብ እያለው አቅማጥሩ፣ ትላንትና ደህና የነበረ ሰው ዛሬ ሲወርድ ይሰበሰብለት ይለ እንዴ? ይሄ ደግሞ በጣም የሚገርም ሌላኛው ጃሂል፣ እልም ያለ ጃሂል ነው። ከሱ ደግሞ ይሄኛው ልጅ ያውቃል፣ ይሻላል የተወሰነ እንኳን ያዝማሪው ማለት ነው። በግልጽ እሱ ያልተናገረውን ነገር በሌላ በኩል አዙሮ ነው። ንግግሩን በደንብ ከሰማችሁት መቋቋሚ ያለ ስጡት፣ ልመና ስጡት፣ እንደዚህ ምናምን። ለሌሎች ኡስታዞች እንደዚህ የተደረገ መኪና ቤት እየተገዛ ሌሎች ኡስታዞች እስኪ ከሽርክ ከቢዳ እንደሚያስጠነቅቁት ይውጣና ያስጠንቅቅና ዳዋ ያደርግና ይገዛለት መኪናን ፈለገ ቤትን ፈለገ መቋቋምን ፈለገ እንደፈለገ ይጠይቅና እስኪ ትክክለኛውን የረሱላህ ሰለላሁ ዐለይሂ ወሰለም ዳዋ ወደ ቁርአን ወደ ሐዲስ ይጣራና እስኪ የሚፈልገው ነገር ይደረግለት። ለማንኛውም ይሄኛው ሰውዬ ደግሞ ጃሂል የሆነ ሙረከብ አለማወቁን የማያቅ ሰው ነው። ጃይ በጣም ጃሂል የሆነ ሰው ስለሆነ